ጤናማ አንጸባራቂ ጠንካራ አረጅም ፀጉር እንዲኖረን የሚረዳ ፀጉር በፍጥነት እንዲያድግ ውጤታማ የሚያደርግ ውህድ ነው። በበርካታ ማዕድናትና ቫይታሚኖች በተሞላ የተፈጥሮ ምርት በአንድ ግብዓት ብቻ የተዘጋጀ የፀጉር ጤንነትን በኃይል የሚደግፍ የራስ ቅል ቆዳ ጤናን በእጅጉ የሚደግፍ የሚያሻሽል የተለያዩ የራስ ቅል ቆዳ ችግሮችን የሚቀርፍ የሚከላከልም ፀጉርን የሚያፋፋ የሚያፍታታ በጣም የሚያለሰልስ ምርጥ ውህድ ነው። በዚህ ቪዲዮ የማጋራችሁ። ሰላም ጤና ደስታ በእጥፍ ድርብ ይብዛላችሁ። እንኳን በደህና መጣችሁ። ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ውህድ ለማዘጋጀት የምጠቀመው አንድና ዋና ግብዓቴ ይህ የምታዩትን ባሚያ ነው። እንግዲህ ሌላ በአማርኛ ስሙን አላውቅም፣ ባሚያ ነው በእንግሊዝኛ ኦክራ የሚባለው ማለት በአማርኛም በአረብኛም በቱርክኛም ባሚያ ነው ሲሉት የማውቀው ማለት ነው። ኢትዮጵያ ውስጥም ሊኖር ይችላል፣ በየቦታው ሁሉም ቦታ ላይገኝ ይችላል እንጂ አንዳንድ ቦታዎች ይገኛል ብዬ አስባለሁ። እንዲሁም ደግሞ እንዲሁም ትልልቅ ሱፐር ማርኬቶች ሊገኝ ይችላል ብዬ አስባለሁ በተለይ በአረብ ሀገር እንዲሁም አገራት ለምግብነት የሚውል በጣም በርካታ ጥቅሞች ያሉት ውድ የሆነ የአትክልት ዝርያ ነው። እንግዲህ ታውቆታላችሁ። ከምግብነት ባሻገር ለፀጉር ጤና፣ ለራስ ቆዳ ጤና ጭምር በጣም በርካታ ጥቅሞችን የሚሰጥ በብዙ ቫይታሚኖች እና ንጥረ ነገሮች ለፀጉር አስፈላጊ በሆኑ ማዕድናት የተሞላ የበለጸገ የተፈጥሮ ምርት ነው። በመጀመሪያ አጥቤዋለሁኝ እንዳያችሁት ከጫፉን እና ስሩን ያለውን ፓርት ብቻ ቆርጬ ከዛ በኋላ እንዳያችሁት አነሳ አነስ ባለ ሳይዝ እቆራርጠዋለሁ ውስጡ ያለውን ጄሉን በደንብ እንዲሰጠን ጥቅሙን እንድናገኝ በዚህ ሂደት እንቆራረጣለን። በመቀጠልም ስለ አዘገጃጀቱን እያየን እንዲሁም ስለ ጥቅሙ እያወራን ቆይታ እናደርጋለን ማለት ነው። ይህ ግብዓት ለጸጉር በጣም አስፈላጊ ምግብን የሚያቀርብ የጸጉር ሴሎችን ህዋሳቶችን የሚመግብ የሚያነቃቃ እና ጸጉር አቅም ያለው ጠንካራ እንዲሆን በጣም የሚረዳ ምርት ነው በውስጡ ለጸጉር ለራስ ቅልቆዳ ጤንነትም እንዲሁ አስፈላጊ የሆኑ ንጥረ ነገሮችና ቫይታሚኖችን ለምሳሌ ጸጉርን ለማጠንከር እና የራስ ቅልቆዳ ጤንነትንም ለመደገፍ ዋና አስፈላጊ የሆኑ እንደ አሚኖ አሲዶችን አንቲኦክሲደንትነትንም በስፋት የያዘ ነው። ስለሆነም ከነዚህ ንጥረ ነገሮች የተነሳ ፀጉር አቅም ያለው እንዲሆን፣ ጠንካራ እንዲሆን፣ እድገቱም የተፋጠነ እንዲሆን፣ እንዲሁም ፀጉር አንጸባራቂ እንዲሆን፣ ወዙ ያማረ እንዲሆን፣ ብዛት ያለው የፋፋ ፀጉር እንዲኖረን በጣም የሚረዳ ነው። እንግዲህ ሳትለይ ጥጄ ከአምስት እስከ ሰባት ደቂቃ ነው ያቆየሁት። ወዲያውኑ ሙሽሽ የሚል ነው። በተለይ ለጋውም ፓርት ከሆነ ያዘጋጀ ነው ማለት ነው። ልክ እንደዚህ ከሆነ በኋላ ጄሉን ውስጡ ያለውን ጄል ከሰጠን በኋላ ከሰዓት ሊያወጥደን በቀጣይ እንፈጨዋለን ማለት ነው። ትንሽ ቀዝቀዝ ሲል በተጨማሪም ይህ ግብአት ባሚያ በውስጡ እንደ ቫይታሚን ኤ፣ ቢ አንድ፣ ቢ ሁለት፣ ቢ ሶስት፣ አራት፣ አምስት እስከ ቢ ስድስት ድረስን የያዘ ነው የበለጸገ ነው። እነዚህ ሁሉ ቫይታሚኖች ደግሞ በእርግጠኝነት ከፀጉር እድገት ጀምሮ አጠቃላይ ለፀጉር ጤና ለራስ ቅል ቆዳ ጤናም ጭምር በጣም ጠቃሚ ናቸው። በዋናነት ፀጉር እንዲለሰልስ ያደርጋል። ይሄ በእርግጠኝነትም የታወቀ ነው፣ በዚህ ግብአት ማለት ነው። እንዲሁም ፀጉራችን እንዳይበጣጠስ እንዳይረግፍ የለሰለሰ የተፍታታ ሆኖ በቀላሉ እንድናበጥር የሚታዘ ፀጉር እንዲኖረን በጣም በጣም የሚረዳ ነው። እንዲሁም ደግሞ ፀጉራችን የሚረግፍ ከሆነ የፀጉር መርገፍን ለማቆም ፍቱን መፍትሄ ሰጪ የሆነ ግብአት ነው። በውስጡ ከፍተኛ መጠን ያለው ጄልን ውሃን የያዘ ስለሆነ የራስ ቅል ቆዳ ድርቀትን የሚከላከላል ድርቀትን በአጠቃላይ ያክማልም እንዲሁም ደግሞ በዋናነት እንዳልኳችሁ ይህንን በምንቀባው ጊዜ ራሱ ወዲያው ነው ውጤቱን የምናየው። ፀጉራችንን ሲያፍታታ ሲያለሰልሰው በጣም የለሰለሰ የሆነ ዲፕ የሆነ ኮንዲሽነር እንዴት ነው ፀጉራችንን ስንታጠብ እንደዛ ያለ ኃይል ያለው ግብአት ነው። በተጨማሪም በቫይታሚን ሲ ቫይታሚን ኢ ኬ እና አንቲኦክሲደንትነትን ጨምሮ ፕሮቲን፣ ኬራቲን፣ ካልሲየም፣ ፖታሽየም አሚኖ አሲዶችን እንዲሁም በርካታ ሌሎችን ንጥረ ነገሮችን፣ ቫይታሚኖችን ጭምር የታጨቀ ነው። እንዳያችሁት ከፈጨሁት በኋላ ስስ በሆነ ጨርቅ ደርቤ እያጠለልኩ እገኛለሁ። ምክንያቱም ምንም እንዳያልፍ የማይፈለገው ፓርት እንዳያልፍ በደንብ በጥንቃቄ ማጥለል አለብን ማለት ነው። ያዘጋጀሁት ለአንድ ጊዜ የሚበቃኝን መጠን ነው። እንግዲህ እንደምታዩት ብዙ ይምሰል እንጂ ብዙ አይደለም። ፀጉራችን እንግዲህ ብዛት ካለው በዛ ያለ አድርገን ማዘጋጀት አለብን። ብዛት የሌለው ከሆነ ቁመቱ አነስ ያለ ከሆነ እንደ ፀጉራችን ብዛት ለአንድ ጊዜ የሚሆነንን ፍሬሽ እንደዚህ አዘጋጅተን መጠቀም ተመራጭ ነው። በቀጣይ የማካትተው ኦይል የካሮት ኦይል ነው ነው በወይራ ዘይት በቤት ውስጥ የተዘጋጀ የካሮት ኦይል ሶስት የገበታ ማንኪያ እጨምርበታለሁ በምትኩ የሚመቻችውን የቅባት አይነት ብታካትቱ ይበልጥ ውህዱ ለስላሳ እንዲሆን ጥቅሙንም ይበልጥ እንድናገኝ ይረዳል። ነገር ግን ራሱ ውህዱ ብቻውንም ራሱ በቂ ነው። በቂ የሆነ የፀጉራችን እንዲለሰልስ የሚያደርግ ነው። ሁሉንም ጥቅም የሚሰጠን ነው። ውህዱ እንዲህ በቪዲዮ ሲታይ ነጣ ያለ ይምሰል እንጂ ላይት ግሪን የሆነ የሚያምር ከለር ያለው ራሱ የግብአቱን ከለር የያዘ ውህድ ነው። ልክ ስቀርጸው የውጭ ሪፍሌክት ስላለ የነጣ ይምሰል እንጂ ማለት ነው። እና በጣም የሚያምር ፒውር የሆነ በምንቀባው ሰዓት ወዲያ አሁኑ ፀጉራችንን በማለስለስ ያለው ሂደት በጣም ነው የምትወዱት። በእውነት መምላችሁ ሞክሩት። በተለይ ፀጉሬ የተያያዘ አልበጠራለ ምን ልጠቀም ለምትሉ ይሄ በጣም መፍትሄ ሰጪ ነው። ይህንን እንዳለ እንኳን ባትጠቀሙ ጄሉን ብቻ ለይታችሁ ልክ እንደ የተልባ ጄል እንደምንጠቀመው የዚህን ጄሉን ብቻ መጠቀም ይቻላል። ይህንን ግብአት በዚህ ሂደት አዘጋጅተን መጠቀሙ ፀጉራችን አስፈላጊውን ምግብ እንዲያገኝ፣ የፀጉር ህዋሳት ጤናማ እንዲሆን፣ የተነቃቃ እንዲሆን እንዲሁም ደግሞ ጤናማ የፀጉር እድገት እንዲኖረን በጣም የሚያስችል ነው። እንግዲህ በመቀጠል እቀባዋለሁ ፀጉሬን። ቁጥርጥር ተሰርቼ ነበረ እንደፈታሁት ነው፣ አልተበጠረም ምክንያቱም በደረቁ በምናበጥር ሰዓት ፀጉራችን በቀላሉ እንዲረግፍ ያደርጋል እና ቀጥታ እንዲህ ያሉ ውህዶችን ተቀብተን በምንታጠብ ሰዓት እራሱ በምንቀባው ሰዓት ውህዱ ያፍታታዋል፣ ያለሰልሳል እና እነዚህ ያሉ ውህዶችን መጠቀም ለፀጉራችን ጤና በጣም ጠቃሚ ነው እና ስንቀባው ውስጡንም ፀጉራችንን ከስር እስከ ጫፍ ድረስ በማዳረስ ማሳጅ በማድረግ ተቀብተን እስከ ሁለት ከሁለት እስከ ሶስት ሰዓት አቆይተን መታጠብ እንችላለን ማለት ነው። እና ውጤቱ በጣም የሚገርም ነው። ራሱ እንደ ሳሙናም ነው፣ አጣቢም ነው። ራሱ እንደ ኮንዲሽነርም ነው። ምንም ኮንዲሽነር ሳያስፈልገን ራሱ በቃ በአንዴ ብንለቃ አለቀው። በአንዴ የራሱ ስድት የሚል ነው። ምንም የሚቀር ነገርም የለውም ይወጣል ወይ አይወጣም፣ እንደ ፀጉር ላይ ይቀራል የምንለው ነገርም የለም። እራሱ ጽድት የሚያደርግ ነው ፀጉራችን የሚያጸዳም ነው የሚያለሰልስ የሚያፍታታም ነው እና በምናበጥረው ሰዓት በደንብ የተፍታታ እንዲሆን ፀጉራችን እንዳይረግፍ እንዲጠነክር በጣም ይረዳል። ይህን በዚህ ሂደት ከሻወር በፊት ተጠቀሙት እንግዲህ በጣም ፈጣን የሆነ ውጤት ታዩበታላችሁ። እንደገለጽኩላችሁ እንግዲህ ፀጉራችን የሚያያዝብን ከሆነ ለማበጠር የተቸገረን ከሆነ ጫፍ ጫፉን የሚያያዝብን ከሆነ እንዲመንታ እየፈጠረ እየተያያዘ በምናበጥር ሰዓት የሚያስቸግረን የሚረግፍ ከሆነ ለዛ ፍቱን መፍትሄ ሰጪ የሆነ የውህድ አይነት ነው። በተለያየ ምክንያት ፀጉራችን እየተጎዳብን ከሆነ የሚያክም ሐኪም የሆነ የተፈጥሮ ውህድ ነው። በአጠቃላይ ፀጉራችን ብሩህ እንዲሆን ጤናማ እንዲሆን ለስላሳ እንዲሆን አቅም ያለው ጠንካራ እንዲሆን እድገቱም ደግሞ ጤናማ እንደሚፈለገው እንዲሆን በዋናነት ደግሞ የራስ ቅል ቆዳችን ከተለያዩ ነገሮች የጸዳ እንዲሆን ንፁህ የሆነ የራስ ቅል ቆዳ እንዲኖረን ቀዳዳዎችን በእጥፍ ክፍት እንዲሆን የሚረዳ በጣም ምርጥ የሆነ ማስክ ነው። በአጭር ጊዜ ለውጥም የምናይበት ነው። እንግዲህ እዩት ፀጉሬን ሲጀመር ስቀባው አይታችሁታል። አላበጠርኩትም ነበር እየተቀባው ምንም አላበጠርኩም፣ ነገር ግን ራሱ ልክ እንደተበጠረ በቃ በጣም ዲፕ የሆነ ማለስለስ ነው የሚሰራው ስራ ማለት ነው። እና ፀጉሯችሁም እንዲያድግ ሞክሩት፣ ተጠቀሙት፣ ትወዱታላችሁ። እኔ የጠቀመኝ ነው። ፎርፎር እየተመላለሰ የሚያስቸግረን ከሆነ ያንንም ለማጥፋት ለመከላከልም የሚሆን ነው። በአጠቃላይ ለፀጉር በጣም በርካታ ጥቅም ያለው በጣም ጠቃሚ የሆነ ምርት ነው። ትወዱታላችሁ። በዚህ ሂደት በቀላሉ ምንም ግብአት ሳንፈጅ በአንድ ግብአት ብቻ ፀጉራችንን እናትርፍላችኋለው። ተጠቀሙት። ሀሳብ አስተያየታችሁንም በኮሜንት አስቀምጡልን። ይህንን ቪዲዮ እስካሁን ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ ደህና ሁኑልኝ። ባይ ባይ።